ምን እንጂ አትፍራ። የድኅነታችን መሠረት እምነት፣ በክርስቲያናዊ ሕይወት ውስጥ ችግርና መከራ በበዛብን ጊዜ ጸንተን እንድናልፍ ይረዳናል። የሰው ዘር በኃጢአቱ የተነሳ በምድር እንዲኖር ከተፈረደበት ጊዜ አንስቶ በተለያዩ ችግርና መከራ ተይዞ ሲሰቃይ ፈጣሪውን ያስባል ይማጸናልም። አንዳንድ ጊዜ ፈውስን ሲያገኝ በሌላ ጊዜ ግን ወደማይመለስበት ዓለም በሞት ይለያል። ሆኖም ድነተ ሥጋንም ሆነ ድነተ ነፍስን ከአምላካችን እናገኝ ዘንድ እምነት ያስፈልጋል። ቅዱስ ጳውሎስ ስለ እምነት ሲገልጽ፣ እምነት ተስፋ ለምናደርገው ነገር የሚያስረግጥና የማናየውን ነገር የሚያስረዳ ነው ብሏል። በእምነት የማናየውን ነገር እንድናያ አድርገን መቀበል መታመን ወይም መታዘዝ ጭምር መሆኑን አስተምሮናል። በማርቆስ ወንጌል እንደተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስን ሰዎች ከምኵራብ ሹም ቤት ወጥተው ልጅህ ሞታለች እንግዲህ መምህሩን አታርክመው ሲሉት ጌታችን ለምኵራብ ሹም እመን እንጂ አትፍራለው ከጴጥሮስና ከያዕቆብ ወንድም ከዮሐንስ በቀር የሚከተለው ማንም እንዳይኖር ከከለከለ በኋላ ወደ ምኵራብ ሹም ቤት ገባ። በዚያን ጊዜ ሲታወቁና ሲያለቅሱ እጅጉንም ሲጮህ አገኛቸው። ገብቶም ለምን ትጮሃላችሁ? ለምንስ ታለቅሳላችሁ? ልጅቱስ ተኝታለች እንጂ አልሞተችም አላቸው። በጣም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናት ከእርሱ ጋር የነበሩትንም ይዟቸው ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣቢታ ቁሚ፣ አንቺ ብላቴና ተነሻላት። ያን ጊዜም ያቺ ብላቴና ተነስታ ወዲያና ወዲያለች። እድሜዋም እርሚያም 12 ዓመት ነበር። እነርሱም እጅግ ተደነቁ። ይህንን ድንቅ ታምር ያደረገ አምላክ ከበሽታና ከክፉ ደዌ ማዳን እንደሚችል ማመን የእኛ ፈንታ ነው። የክርስትና ኑሮ የተጋድሎ ሕይወት ነው። ቅዱስ ጳውሎስ ለፊልጵስዩስ ሰዎች እንደጻፈው ነገር ግን ስለ እርሱ መከራ ልትቀበሉም ነው እንጂ ልትታመኑበት ብቻ አይደለም። እንግዲህ እኔን እንዳያችሁኝ የኔንም ነገር እንደሰማችሁ ምንጊዜም ተጋደሉ በማለት አስረድቷቸዋል። ለዚህም ምሳሌ እንዲሆን የጻድቁ የአባታችን ኢዮብ ታሪክ እናውሳ። ከውስጢት በሚባል አገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ቅን፣ ንጹሕና ጻድቅ እግዚአብሔርን የሚፈራ ከክፉም ሥራ የራቀ ነበር። ለዚህም ጻድቅ ሰው በዘመኑ እንደ እርሱ ያለ እውነተኛ ደግ ሰው እንዳልነበረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ጠየቀ። የጻድቁ ኢዮብን ትዕግሥት እግዚአብሔር ስለሚያውቅ ሰይጣንን በኢዮብ ላይ አሰለጠነው። ከዚህም በኋላ በአንዲት ቀን የኢዮብ ገንዘብ ሁሉ ጠፋ። ሥጋው በደዌ ሥጋ ከራሱ ጠጉሩ እስከ እግሩ ጥፍሩ ድረስ ተመታ። በዚህም በአስጨናቂ ደዌ ውስጥ ኖረ፣ ደግሞ እግዚአብሔርን አመሰገነ። አንዲት ቃልን እንኳን በፈጠረው እግዚአብሔር ላይ አላጉረመረመም። የነበሩት ከብቶች ገንዘቡ ሀብትና ንብረት ሁሉ በጠፉ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ እግዚአብሔርም እንደፈቀደ ሆነ። የእግዚአብሔር ስም የተባረከ ይሁን አለ። ያ የከበረና የተመሰገነ ኢዮብ በዚህ መከራ በነበረበት ዘመን በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በሶበት ነበር። ሚስቱም ልታበረታው፣ ልትረዳው፣ ልታጽናናው ሲገባ ከወዳጆቹ ብሳ እንዲህ ብላ መከረችው። እስከ መቼ ድረስ በሞኝነት ትኖራለህ? እንግዲያውስ ስደበውና ሞት። ዳግመኛ እግዚአብሔርን ደጅ እጠናለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን በተስፋ አደርጋለሁ ትላለህ አለችው። ዳግመኛም አለችው፣ እንዲህ እንዳትል ከዚህ ዓለም እነሆ ስም አጠራረ ጠፋ፣ ሴቶች ልጆችና ወንድ ልጆችም ሞቱ። እኔም ዘጠኝ ወር ሳረግዝ ሳመት፣ ሶል ላይረቡኝ ላይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠ በትል ተከበ ትኖራለ። ሌሊቱን ሁሉ ስታዛብር ትኖራለህ። እኔም እየዞርኩ እቀላውጣለሁ። ካንዱ አገር ወደ አንዱ አገር፣ ካንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬ የማርፍ ዘንድ ከጠዋት ጀምሮ ፀሐይ እስኪገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናገረውና ሙት አለችው ኢዮብም ሚስቱን እየተመለከተ በትዕግሥት ተሰማት እንዲህም አላት፣ ይህን ሁሉ እግዚአብሔር ለመልካም አደረገ። ሥርዓት እንዳልተሰራባቸው አሕዛብ ሴቶች እንዳንዲቱ ተናገርሽ። ከዚህ ቀድሞ በጎውን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውንም እንታገዝ ዘንድ አላት። ኢዮብ በዚህ ባገኘው መከራ ሀብቱ፣ ንብረቱ፣ ልጆቹ መላ አካሉ በበሽታ ሲመታ፣ ጤና ሁሉ ሲታወቅ አምላኩን አመሰገን እንጂ አንድም የስንፍና ቃል በአምላኩ ላይ አልተናገረም። ወርቅ በእሳት እንዲፈተን ፈጽሞ ተፈተነ ብሎም መሰከረ። ያለ መከራ ዋጋ ያለ ፈተና ጸጋ አይገኝምና፣ እግዚአብሔርም በደመና ውስጥ ኢዮብን ተናገረው። ከዚህም በኋላ ከደዌ ሁሉ ፈወሰው። ሀብቱንም ሁሉ ባርኮ ከቀድሞ እጥፍ አደረገለት። የተባረኩ ልጆችንም ሌሎች ወንዶችና ሴቶችንም ሰጠው። ጻድቁ ኢዮብ ከደዌው የተፈወሰ በኋላ ለ170 ዘመን በምድር ኖረ። በጠቅላላውም 248 ዓመት በበጎ ሽምግልና ኖረ፣ እግዚአብሔርንም አገልግሎ በሰላም አረፈ። ዕረፍቱም ግንቦት ሁለት ቀን ነው። የጻድቁ ኢዮብ ታሪክ በእምነት መጽናት በተስፋ መኖርና መታገስን ያስተምረናልና የትኛውንም አይነት መከራ ሆነ ችግር ለማለፍና ጠላትን ለማሸነፍ የሚረዳን ኃይል እምነት መሆኑንም ከእርሱ የተጋድሎ ሕይወት እንረዳለን። እምነት ሲኖር ተስፋ እናገኛለን። ተስፋ ወደ አምላካችን ያቀርብናልና ሆኖም ሰው ከአምላኩ ርቆ በኃጢአት ባርነት በሚኖርበት በዚህ ወቅት ፍቅርና ሰላም፣ ጤና አጥቷል። በአስከፊ ሁኔታም መከራ እየተቀበለ ይገኛል። በማናውቀውም ሆነ በምናውቀው ኃጢአት በእምነታችን መጉደል ምክንያት የተለያዩ መከራዎችን መቋቋም በማንችልበት መልኩ ግፍ እየደረሰብን ነው። የሰዎች ሕይወት እንደ ቅጠል እየረገፈ መሆኑን ስናስብና ስናይ አስከፊ መሆኑን አንክድም። ነገር ግን የነገን የሚያውቅ እግዚአብሔር በመሆኑ በእርሱ ሥራ ከመግባት ይልቅ የዛሬን በዝርቅ በመኖር ለዘላለማዊ ሕይወታችን መጨነቅ ይቻላል። እግዚአብሔር አምላክ ከፈቀደው ነገር አንዲት የሚቀየር የለምና፣ በመሆኑም በእምነት በጽናት ያለ ፍራቻ ልንኖር ይገባል። ነገን በማሰብ ምድራዊ ችግርና መከራን ተቋቁመን ተስፋ የምናደርገውን ርስት እንድንወርስ እግዚአብሔር ይዳን። ከጻድቁ ኢዮብ በረከትና ረዴት ያካፍለን እናታችን ቅድስት ድንግል ማርያም የአስራት ሀገራችን ኢትዮጵያን ተጠብቅልን። የተከበራችሁ የክብረ ቅዱሳን መርሃ ግብር ተከታታዮች በዛሬው መርሃ ግብራችን የጻድቁ ኢዮብን ታሪክ ይዘንላችሁ ቀረብን። በቀጣይ በሌሎች የክብረ ቅዱሳን መርሃ ግብር እስከምንመለስ ቸር ቆዩልን።